ስለዚህ ማታችሁ የዱባይ ሸሌ እሷ ታውቂያታለሽ። ለአንቺ ተከራካሪ ናት፣ ለአንቺ የምትቆም ናት። አላቂ አላቃትም። ሌላ ሰው ባረገው እሷ ኮነ ትሰደብች አሰደብች። በቤት ወረ ቁጭ አርጋ ናት። የማንም ሸሌ መቶ ዱባይ ለቁጭ ብለ ቆሻሻ የፀዳ ቦታ ላይ ቁጭ ብሎ እኔ አበባ እምሳ ይቻለሁ አበባ ገላ ይቻለሁ። እናት እሱን ተናገሪው እንደፈለግሽ። እሷ ጥፋት የለባትም። አንዴ ታውራ እናገራለሁ። እሷ በቤቷን እኔን አላስከበረችም። እሷን እኔ እኔ ቤት አስቀምጫት ራሱን አስከብረት ነበር እናቷ ከበጅ መኖሬ

እኔም እኮ መጀመሪያ መስሎኝ ነበረ ግን መኖሬና መኖሬና ስምቻለው እኮ ነበርኩ እኮ ከታች ግን ልክ እንዳንች መጀመሪያ እሷ መስላይ ነበር አሳብ ልክሻሉ እናትሽ

ይሄ ያረጀ ያፈጀ መኖሪያ እንደሚታርግልኝ አንዴ፣ ይሄ የቆየ ሁሉ ነገሩ ያለፈለት ታሪክ እንደ አዲስ እንዲህ ይነሳቻል። ይሄ አስቀንበት መንበለንበት ያለፈ ታሪክ እንደ አዲስ እንደዚህ ጋር ተነስቶ እዚህ አበባ ጋር እንደዚህ እንደዚህ ወሬ ያመጣው ማን ነው? እቺ ልጅ እንደዚህ ዲስተር አበባ ተውጣለሽ መኖሪን ማቲ ጓደኛሞች ናቸው። አቃደ ጓደኛሞች ናቸው። ይህንን ወሬ ለአንቺ አምጥቶ የነገረሽ ማን ነው? እሷስ ይህን ነገር አርጋለች ብሎ የነገረሽ ማን ነው አበባ? ሳትጮይ ቀስ ብለሽ እከሌ እከሌ ስማሽ። ቆይ ቆይ ቆይ ቆይ ቆይ ቆይ፣ ተረጋጊ። ሸጣሪው መቼ ይህን ሳምንት ሸጣሪው አንቺ ቤት አልመጣም፣ መኖሪ ቤትም እኔ ዛሬ ነው ነው ዛሬ ነው። ማቲ ሁለት ነው፣ እውነቷን ነው። እሷ ራሷን አትሰማችሁ። ምንም ሰው ወሬ ማምጥላት ምናምን አይደለም። እኔ እናሷ እ አንቺ እናትሽ ተነፊ ተነፊ መኖሬ አንቺ አንቺ ብረጂ ለምንዶ ታቀያለሽ? እኔም ግን እሷ መኖሬ ታስረዳሽ። አበብዬ እኔ ስለሰማሁኝ እግዚአብሔርን አንቺ ተረጋጊ፣ ውሃ ጥጪ፣ ውሃ ጥጪ፣ ተረጋጊ። ስለፈጠረች ተረጋጊ፣ በቃ አለቅ መፈጠረሻ እሺ መኖሬ ቀጥ ይሄ ልክ እኔ እሷ እኔን ሰድባኝ ምናምን እንትና ቤት አሴ ቤት አስግድ አውርዷት ምናምን ሌላ ታሪክ ተፈጠረ። ተለያይተን እያለን እኔ ቅድም ቤቴን ከፍቼ እያለን አበባ መጣች። አበባ ስትመጣ እኔ አትምጪ ቤቴ ቅድም በጣም ሰድበሽኛል፣ አልፈልግም ደስ ፈጣሪ ምናምን ነበር። ከዛ እሱ ተናገራ አፍቆስ የዶዳ ድሽ ነው ማለት ነው። እኔ ምን አልኳትኝ? በቃ አትምጪብኝ፣ በጣም ነው የማከብርሽ። አንድ ቀን ሰደብሽ አላቅም እናት ያልቀረች እኔ ያልቀረውች ሞለች ይሄ ሁሉ ጌም አልተጫወስም ብለች ነው። ጌም ያልተጫወስ በትክክልብ ተናገርኩ። ከዛ በኋላ ፈጣሪው ደግሞ ስለነበር ተናገረ። እንደዚህ ነው። በቃ ይሄ ነው የተፈጠረውን። ማቲ አሁን መኖሪያ ያለችውን በጆሮ ሰምቻለሁ። ግን አበብዬ የከፋት ለምንድን ነው? ስለምትወዳት ነው። መኖሪያ አሁን እዚህ ጋር ማየት ያለብን